ሰላም ሰላም፣ እንዴት ናችሁ? ሰላም ነው ውዴ። ኮፊ ቤተሰቦች እንዴት ናችሁ? ሳምንቱ ሰላም አለፈ? አፖስቶ ነው ሁሉም አፖስቶ። እንግዲህ ያው ዛሬም ምርጥ ምርጥ ባላቸው ቪዲዮ ተከስተናል። ይህ ኮፊ ቲዩብ ነው፣ የመዝናኛ ቻናላችን ነው። እንዝናናለን፣ እንስቃለን፣ እንጫወታለን። ኮፊ ቲዩብ ኮፊ ቡና በሀገር ምርት የሀገር ሳቅ ይላቸዋል። በዛሬ ቆይታችን እነዚህን የመሳሰሉ ቪዲዮዎችን ይዤ መጥቻለሁ። እስከ ቪዲዮችን ፍፃሜ ድረስ አብራችሁን እንድትቆዩ ጠይቃቸዋለሁኝ። እኔ ፍቅሮ ሽፈራው እባላለሁ

ሄሎ፣ ዋይፋይ ተበላሽቶ ቢን ነበር የደወልኩት። ዋይፋይ እየሰራ አይደለም ደንበኛች። አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምትጠይቀኝ? አተ ጥምብ ነገር ነው እንዴ! ምን አይነት ወሬ ነው የምታወራው? አዎ ተበላሽቶ ቢኗትንም፣ ጀዝባ ው። ይኸው ዛሬ እኔን እና ሌሎችን የሚያበዱ ያበዱ ቪዲዮዎችን ይዘን መተናል። የትም እንዳትሄዱ፣ በሀገር ምርት የሀገር ሳቅ ይለናል። ኮፊ ቲዩብ በሀገራችን ቪዲዮዎች እየተዝናናን እንስቃለን፣ እንጫወታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አርጉልኝ። ቪዲዮን ደግሞ ላይክ በማድረግ ብትጀምሩ በጣም ይመቸኛል። ይመቻኛል፣ ይመቻኛል፣ አረቅ ይመቸኛል፣ ይመቸኛል ይላል ዘፋኙና ላይክ ብታደረጉ በጣም ይመቸኛል። ቀድማችሁ ቪዲዮን ሳታዩት ምክንያቱም ወርቅ ነገር ነው ላችሁ የምቀርበው እና አብራችሁን ቆዩ። ያው እንግዲህ እንዳልኳችሁ ሰብስክራይብ አርጉና ቪዲዮውን እንዲሁም ላይክ በማድረግ ጀምሩ። ተቀላቀሉን እስከ ቪዲዮችን ፍጻሜ ድረስ አብራችሁን ትቆዩ ድረስ እንማጠናቸዋለን። እስቲ ሰላም ሰላም። እስቲ አንድ ላይ እስቲ ወደ መጀመሪያ ቪዲዮችን እንሄዳለን። እስቲ እንጀምር። ምንድን ነው ጎበዝ የምናየው? እንዴ እንዴ እንዴ! የፍንጭቶች ማህበር ፍነግ የፍንጭቶች ነፃ አውጪ ግንባር! እንዴ ስንጠረበስበአ ምንድን ነው ከየት ከየትን የተገናኛችሁት? እስቲ ግን አላ አገሪቱ ላይ ይህንን የሚያህል ፍንጭት ቁጥር ያለን አለ? ደስ ይላል፣ ደስ ይላል። ግን እኔ በጣም ይሄ ዘፈን ለፍንጭቶች ነው። እንዴት ሰራው? ምንድ ነው እንትን በጣም የፍንጭቶች ሚና እየበዛ ነው። በዚህ ዘፈን እና ሙቲ ፍንጭት ያንስ ቻሌንጁ አስነሳችው። ያው ፍንጭቶችን አልቻልናቸውም። ምንድን ነው የሀገራችን ሜዳ እንኳን እንደነዚህ አይነት እንትን ጎሎች የላቸውም። ይመቻችው ሲንቀጥላለን

አዲስ ነገር ዲስከቨር ማድረግ በጣም ከባድ ነው። ያው ወንድም እንግዲህ ወተት ምን ያክል ያው ለእያንዳንዳችን ምን ያክል ጥቅምን እንዳሉ እናውቃለን፣ እና ያው አንተ ዲስከቨር አድርገህልናል። ያው ቻሌንጅህን እንረዳለን። ያው አብዛኞቹ ዲስከቨር ያደረጉ ሰዎች ቻሌንጆች ያጋጥማችኋል፣ እና ያው ቻሌንጅህን እንረዳሃለን። ያው ጥጃም ይጠባል።

ስሮት ስከተለው አይፎን ወስዶት እንኳን እኔ ቀርቶ ቀነን ይሳስ ቢሮ ቤት የት ሊደርስበት። እንኳን እኔ ቀርቶ የሰላሌ ፈረስ የት ሊደርስበት። ያው እንግዲህ እናዝናለን። ለአይፎኑ እንግዲህ ብርታቱን ጽናቱን ይስጥሽ ነው የምንለው። ምን እንላለን? ዛሬ ጊዜ አይፎን አይደለም ጽናቱን ይስጥሽ ጽናቱን ይስጥሽ። ግን ጎበዝ እስቲ ምናልባት እንደኔ ካያችሁት አላውቅም፣ ለሙዚቃው ክሊፕ መሆን ይችላል። ኦብዌስሊ መጀመሪያ በዚህ መተማመን እንችላለን፣ ለሙዚቃው ትክክለኛ ክሊፕ መሆን የሚችል ነው። ቪዲዮ ጥሩ ነው የሰራሽው። ሲሆን ግን ምናልባት ምናልባት እኔ የታየኝ ለእናንተ ከታያችሁ ስፔሻሊ ደግሞ ማለት ሀገራችን የሀገራችን አትሌቶች ምንድን ነው ያለችው? ቀነኒሳ እንኳን ቢሮጥ የት ሊደርስበት ነው? አሁን ምንድን ነው እነ ቀነኒሳ ኃይሌ ሌሎችም የኢትዮጵያ ሯጮች፣ የረጅም ርቀት ሯጮች ናቸው። ስለዚህ አስፓልቶቻችን ወይ የ42 ኪሎ ሜትር ቀጥ ያሉ አስፓልት ሌባው ሳይታጠፍ ቀጥታው እየሮጠ ቀነኒሳ ይደረስበት አይደረስበት በዛ ቼክ ማድረግ ይቻላል ብለን እናስባለን። እንደ መቶ ሜትር ሯጮች አይደሉም። በፍጥነት አይደለም የሚሮጡት፣ ሲደወል ነው ያው ለሜዳሊያው የሚሮጠው። እና ያው የአትሌቶቻችንም ችግር እዚህ ጋር አጉልታ አሳይታናለች። በዛ ላይ የትኛው የሩጫ ዘርፍ ላይ ማተኮር እንዳለብን ጠቁማናለች። ከዛም ውጭ ደግሞ የአባቶችን ብሂል በደንብ እናስተውል አድርጋናለች ብዬ አስባለሁ። አባቶች ምን ይላሉ? የጠፋብህን በሬ የምትፈልገው ከሰራቂ ሂጋ ከሆነ መቼም አታገኘውም ይላሉ ይሄንም ማለት ያስፈለገው ለምንድን ነው ይሄ የሚያራግብላት ልጅ ይሄ አይዞሽ ተረጋጊ የሚላት ልጅ እኔ ሰረቃት ልብ ብላችሁ ተመልከቱት ቪዲዮውን እስቲ ልመልስላችሁና አንድ ጊዜ ቪዲዮን ተመልከቱት ሙሉ ቪዲዮ ማለት ነው የለበሰውን ልብስ ተመልከቱት ጫማውን ታዩታላችሁ። ጫማውን ልብ በሉ። ተረጋጋ ማለት ምንድን ነው? ተመልከቱ። አሁን ስሮ ስከተለሆነ ተመልከቱ ሲወልጅ የለበሰው ኢቭን ከእንትናውም አንድ ናት እና ያው ትልቁም ነገር ነው ያስተማርሽን። አንቺ በቪዲዮዎች ውስጥ ዘራፊዎቻችን አጠገባችን ያሉ ሰዎች መሆኑን በደንብ እንድናይበት አርገሽናል። ግን ሲሆን መጠየቅ የምፈልገው ነገር ይሄ ፊትሽ ተርፏል ወይ? ሌባው እንዲህ ምንትፍ አርጎ ሲሮጥ የሆነ ጆሮሽንም አንድ ላይ ይዞት ሄደ ነበር ይመሰለኝ። ለማንኛውም ምርጥ ቪዲዮ ነው። ተመችቶናል። እስቲ ደሞዛችሁን በሙዚቃ ግለጹት። እስቲ ደሞዝ ስለ ደሞዝ በዝቷል። በነገራችን ላይ ባለኮሜንቶቹ ሳይ ሽሳሳል ብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ። በሳማ በቆንጥር በአጋም በጋሬጣ በሾህ ተከበሻል። የት በኩል ልምጣ?

ቆየን ካየን ማተረሳ ስ ቪዲዮ ረዘም ስላለ ነው ያቋረጥኩት እና በጣም አሪፍ አሪፍ ሙዚቃዎች ናቸው። እስፔሻሊ እስፔሻ ደሞዝን በደንብ የሚገልጹ ናቸውና በደንብ ብታዩት ብዬ ያስባለሁ። የትኛው ነው እስኪ እናንተ ኮመንት ጻፉልኝ። በጣም የደሞዝ አካሄዱ በነገራችን ላይ በጣም አስጊ ነው። በዚህ ፍጥነት የሚያልቅ ከሆነ በጣም ስጋት ላይ ነው ያለ ነው እና የሚመጣበት ፍጥነትና ይሄ የሚሄድበት ፍጥነት ማች ማድረግ አልቻለም እና እስኪ ምናልባት እናንተ እስኪ ከዚህ ከአሁኑ ሙዚቃ ውስጥ የተመቻችሁ የትኛው ነው እስፔሻሊ ደግሞ ዝም በደንብ ይገልጣል ብላችሁ የምትሉት ሙዚክ እስቲ ኮመንት ሴክሽን ላይ ጻፉልኝ። እኔ በግሌ ላይ ከነዚህ አሁን ከተጠቀሱት ሙዚቃዎች ውስጥ በብዙ ስቃይ መከራ መሃል አግኝቼሽ አለው እና እኔ ኛው ተመችቶኛል። እስቲ እናንተ ደግሞ የሚመቻችሁን ኮመንት ላይ የጻፉልኝ። እስቲ እንቀጥላለን። ብራዘር ምን ሆነሻል እንዴ? ወርዳለም። ግን እቺ የአየር ላይ ትራንስፖርት የምትባለው ነገር መነሻ ሀሳብ እኮ አይታወቅም ከምን እንደሚነሳ። ና ምናልባት የግስላው ሀሳብ ሆን እንዴ? ኖርማል እንትን የተደረገው ግን እውነትስ የአየር ላይ ትራንስፖርት ቢጀምር ማለት ከግስላው ውጪ ማን ትራፊክ ሊሆን ይችላል ብላችሁ ታምናላችሁ? ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት። ዋይፋይ እየሰራ አይደለም፣ ደንበኛቸው። አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምጠይቀኝ? አተ- ጥንብ ነገር ነህ እንዴ? ምን አይነት ወሬ ነው የምታወራው? አሁ ተበላሽቶብኝ ነው አትልም ጀዝ። እሺ አትሳደቢ። አዎ ተበላሽቶብኝ ነው። እንደዛ ነው የሚባለው። እዚህ በሚሊዮን አይደለም እኮ የሚከፈለን። ልክ ልክ ነው የምነግርህ፣ ክብረ ቢስ። ቢያንስ የፈለግከውን እስክታገኝ ወሬን አታሳምርም ወይ? ኮምፒውተር ሳይንስ አጥናና ራሰ ስረው። ካንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈት የተቀመጥኩት። እንደ መጣለ ታወራለህ እንዴ? የሰው ልጅ ነው በዛኛው መስመር ያለው ብላ አታስብም አባታ? አንተን በሚያናግር መልኩ ሰው ታወራለ እንዴ ጀዝባ? በቃ አንተ ያለ ፍቅር ተጥለ ስላደግ ሁሉም ሰው እንዳንተ ነው ማለት ነው። ይህ ሰውን ተናጋሪ ያደርጋል ከንቱ። ምን አይነት መብራት ነው የሚበረው ሻውን? ራውተር ገመዱ ተልጧል እሱ ነው መሰለኝ። ያልተጠየቅከውን አትመልስ ያልተጠየቁ ራውተር ነው ገመርኔት ቀይ ነው ቀይ ነው ቀይ ነው ቀይ ነው እየተለቃቀሙ እየደወሉ እዚህ ስራ መስራታቸ አንድ ስልክ ለአንድ ደቂቃ ምናምን ይፈጃል። በዛ በእናንተ ምክንያት ድንቁርቁር አደለ በእርግጥ የሚያበሳጭው ደንበኞች እንዳሉ በጣም የሚታመን ነው። ማለት አንዳንድ ደንበኛ በቃ የሚያወራው ነገር አሁን ጤነኛ ያለውን አማርኛ ይጠቀማል። ግን የዛኛው ግን ባሰ። ይሄ ቀጥታ ደሞዝ እንደተቆረጠበት ማለት ነው። ማለት ደብዳቤው ወይ ዲሞሽን ተደርጎ ተቀንሶ ኦር በቃ ከደረጃ ዝቅ ተደርጎ ወይ ደግሞ ተቀንሶበት ወር ተቆርጦበት ብቻ ምን አለፋችሁ ከየሆነ ነገር ማለት የሆነ ነገር ሀፕን አድርጎ ኢሚዲየት ነው ይህንን ደንበኛ ያገኘው። በቃ ሰውዬው ጋር ነው እየተናገረ ያለ በሚሊዮን አይደለም የሚከፈለ። እና ምናልባት አንዳንድ ጊዜ ቺ እንትን የምትሏት ነገር ቃለምልልሱ እየተቀዳ ነው የምትባሏ ነገር የእኛን ድምፅ ብቻ ነው ወይ የሚቀዳው ወይስ የመጣው ይምጣ ነው ወዳጄ? ያው የደንበኛው ማበሳጨት እንዳለ ሆኖ ማለት ነው። እንግዲህ የዛሬ ቪዲዮዎችን በዚህ አጠናቅቄያለሁ። ጥሩ ቪዲዮዎች፣ ጥሩ ቆይታ ነበረን ብዬ አምናለሁ። አብራችሁን እስከዚህ ሰዓት ስለነበራችሁ ደግሞ ከልብ አመሰግናለሁ። ሰብስክራይብ ያላረጋችሁ በመሀል እንትን ያላችሁ ያልሰማችሁ ኦር ደግሞ በሌላ በሌላ ምክንያት ሰብስክራይብ ኦር ደግሞ ላይክ ሳታረጉት የጀመራችሁ ሰዎች ላይክ አድርጉት አሁንም እንዲሁም ደግሞ ሰብስክራይብ ያላረጋችሁ ቤተሰብ ያሉ ናችሁ፣ ያልተቀላቀላችሁ ተቀላቀሉ። ቆንጆ ቆንጆ ቪዲዮዎችን እንለቅላችኋለን። በደንብ የሚያድግ ቲዩብ ነው ኮፊ ቲዩብ። በቅርብ ጊዜ ውስጥ ትልቅ ቲዩብ ሆኖ እናየዋለን። እስከዛ ድረስ ግን እናንተ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በአስተያየቶቻችሁ ቪዲዮዎችን በጣም በመከታተል እዚሁ እየደወላችሁ በሌሎችን ቴክስትም እያረጋችሁ እያረጋችሁልኝ በሌሎችም ሶሻል መገናኛ መንገዶች ሀሳባችሁን እየገለጻችሁልኝ ያላችሁ ወንድሞቼ እህቶቼ፣ ከልብ አከብራችኋለሁ፣ አመሰግናለሁ። ይሄ ቤት የእናንተ ቤት ነው። ያው ሆቴል ሲጀመር መጀመሪያ አንድ ሆቴል ሲከፈት ባለቤቱ ምንድነው የሚያደርገው? የቅርቡን ሰዎች ነው ሆቴሉን እንዲጠቀሙት የሚያደርገው በቅርብ ጊዜ ማለት በቃ የሚያውቃቸውን ሰዎች እየጠራ እየጋበዘ ኦር ደግሞ ራሱ እንትንም እየከፈለም እየጋበዘ ማለት ነው። እነሱንም ደግሞ በደንብ እንዲጠጉ ሌላ ቦታ የሚቀመጡትን እንዲለምዱ እያደረገ ሰዎችን የሚያስለምደው በማን ነው? በሚቀርበው በሚወደውና አጠገቡ ባለው ሰው ነው። እና እናንተም ያው ለሆቴሌ ለቲዩቤ ያው ቅርብ ሰዎች ስለሆናቸው አመሰግናለሁኝ። በደንብ ያድጋል። በደንብ የምትኮሩበት ቲዩብ ይሆናል። እስከ ሳምንት፣ ሰላም ሳምንት ይሁንላችሁ፣ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልን። ፈጣሪ ሰላማችንን አያሳጣን፣ ፈገግታችንን ከፊታችን ላይ አይቀንሰው። ሰላም